ይህን ነገር ሳልረሳው ልንገርሽ፣ በኋላ ባህሪሽ ካልተመቸኝ ላልነግርሽ ስለምችል አሁኑኑ ነግርሽ። እንትን ልበለው ልገምትሽ የምትናገረውን ነገር። እሺ፣ በጣም ነበር አማረብሽ። አዋርዱ ላይ አይደለም እነዛ። አለ ምንድን ነው ታዲያ ምን እየላከ ነው? ኦፍ ላድርግ። በቃ ቆይ እስኪ ትንሽ ናፍቀሽኛል። ንዱ ፍ አደረግ ምንድን ነው ታዲያ ምን መሰለሽ ባለፈው የአዋርድ ለት በንጋታው በጣም ብዙ ሰው ፖስት እያደረገች ነበር። ከዛም አንድ ልጅ ስድስት ሺ ሶስት መቶ ሀያ አንድ ፎሎወር ያለው ልጅ ፖስት አደረገች። እንትን በሚለው ዘፈን እኔ ያን ቀን ነው የሰማሁት። በቃ ከአይምሮ ሊጠፋ አልቻለም። የሆነ ፎቶሽን አላት ውበት አላት ቁንጅና ምናምን የሚለው እስካሁን እስከ ዛሬ እያልኩት ነው። የማን ስትለው እኔ እያስታወስኪ ምናምን ነው። አይ አይደለም፣ ልጁ ስድስት ሁለት መቶ ከአራት ፍሎር ያለው ልጅ እያስታወስኩ ለምን? የምታስታውሰው እሱ ነው። ሴት ነች፣ ወንድነው ግን ብለህ ነበር። ፕሮፋይሏ ወንድሟ እና ሸንፋት ምንድን ነው ቅጣት? እኔ ታቀኛለ ገድድል ነው የሚመችኝ ይለይለታ የምትገደል ሰው አትመስልም አሁን ትፈራለች ጋይስ ሁሉም ቲኬሰን እዚቱ ራቼ ለንገር እኔ ው ያው ሁለት አዋርድ ያበላው ሴት ነኝ እዚህ ጋ ያለሁት እና እኔ ነገር ሶስት አስፔሻል ዩቲ በወንዱ እኮ እኔ ነበርኩ እንትኑ ላይ ምን ላይ የልብስ ቆንጆ ልብስ ለብሶ ይመጣ አሸንፋል እንዴ አይ ኖ ኖ ኖ እንትን ውስጥ ነበርኩኝ ኖሚኒ ውስጥ ቶፕ ፋይቭ ውስጥ ስበሽ እኔ ን አንቺ አብረን በልተ ነው ቢሆን ኖሮ ምርጥ ልብስ ለብሶ የመጡትን ምን ይፈጠር ነበር? ያው አባ ከዛ እንደወጣን ተያይዘን እንትን እንል ነበር አይደን ይ ውጭ ላይ በአንቺም በልብስሽ እኔም በልብሴ ፎቶ ምናምን በተን በር ላይ መኪና ኮ ያኔ ኮ መቶ ነበር። አዲሱ መኪና ውጭ ኮ አዳራሽ ውስጥ ነበር። እግዚአብሔርን አውቀሽ ነው። የት? እዛው ቦታ ውስጥ። አዎ በመኪና አንዴ ያሄድኩት ወደ ቤት ቀሽ እቴት ሙት እንዴ ቪዲዮ ግን እኮ ጠዋት መጠ ጠዋት መኪና ሆኑ ጠዋት ያስመጣ በማግስቱ ድግስ ነበረ። በማግስቱ እኮ ድግስ ነበረ። ግን ባይዜ ድግሷን አልጠራችኝም። የመኪናውን ድግስ ሁሉንም ሰው ጠርታ ከወሊሶ ሳይቀር ጓደኞቿን ጠርታ እንትና ምናምን እንዳለ መጥጀመው መጥቷል፣ እንዳለ ሁሉም ሰው መጥቷል። እኔ ብቻ እኔ መጥቼ ወይኒ ብጠራህ እና ቢያዊክ በቤተሰቦች እንደ ደስ ይላቸው እንደነበረ ለምን ያልጠራሁ ግን ምን ምናቅልሻለሁ? ለሳደቃ ትመጣለ፣ አወጣለታለሁ እንጂ ለፋቂ እና ልበል ከሚበሉት ጋር ነው የምመጣው፣ ወይስ ልመግብ ነው? በላስቲክ ነገር ቋጠር ነገር